ኒካሕ ያደረግነው በዚህ ጊዜ ውስጥ ምንድን ነው ያቆየን እስከ ዛሬ በጥሩ አልሐምዱሊላ ብዬ ሳስብ ምንም ነገር ቢፈጠር ቤት ውስጥ በውይይት ነው የሚፈታው። ዴሞክራሲ በደንብ ፕራክቲስ ይደረጋል። ሹራ ወአምሩሁም ሹራ በይነሁም። የፈለገ ማንግባባበት ጉዳይ ቢኖር ጠረጴዛ ላይ ይቀመጥና ውይይት ይደረግበታል። ሌሊት ሰባት ሰዓት ድረስ ለምን አይሆንም? ይፈታል። ግን ተፈቶ ያልቃል። ከዛ ባክሎጋኒዝም ግን በኋላ ሌላ ጊዜ የአንዳንድ ሽምግል እናገባለሁ ና ይሄ የዛሬ አስር ዓመት ትላለች እሷ የአንተ እህትህ ከክፍለ ሀገር መጣ ላላ በጣም ከባድ ያልተዘገፋይል ዛሬ አስር ዓመት የቆየ ማለት ነው። እሱ ደግሞ ይመጣል። እሺ የዛኔ የተጋባን እለት በሳምንቱ ስን ያደረግሽው ደግሞ ይላሉ። ይህ በጣም አደገኛ ነገር፣ የፈለ ማለት እኛ መላይኮች አይደለንም፣ ግጭት ነፃ ልንሆን አንችልም። በነገራችን ላይ ያላገባችሁ ምናምን ላጤዎች ያላችሁ ይመስለኛል። አንዳንድ ማቃችሁ ስላላችሁ ሆነ አይዲያል የሆነ ነገር አስባችሁ እንዳትገቡ የሆነ ጀነት ምናምን እሷም ኢማንኛ ነው ኢማንኛ መቀበጀነት ነው። እንደዛ ኖ ወይ በ- በቃ ይኖራል፣ ኢሕቲካክ ይኖራል። ያ ግን ማኔጅ የሚደረግበት መንገድ በጣም ዋይዝ መሆን መቻል አለበት። ቁጭ ብሎ ተነጋግሮ ያን ጉዳይ መፍታት። ያን ጉዳይ ግን ወደ መዝገብ ቤት አለ የሚመለሰው የሚቃጠል ነው። በቃ ተቃጠለ፣ ኻላስ። ከመዝገብ ቤትም አይወጣም። ወደ መዝገብ ቤት ከሄደ ተፈልፍሎ ይወጣል። ያን ጉዳይ ጨረስ ነው፣ አለም ተግባባን፣ በቃ አለቀ፣ ድጋሚ አይነሳም ያ ነገር ማለት ነው። ሁለተኛው ነጥብ የተጋባን ሰሞን አካባቢ አንድ ፕሪንሲፕል አስቀምጥም። ምንም ነገር ከኔና ከአንቺ ውጭ የሆነ ጉዳይ ቢኖር አካል ያለ አካል ችግር ሆኖ ቢመጣ እኔ እና አንቺ አንድ እንሆንና ያን ችግር ነው የምንፈጠው። አውትሳይድ አድርገን ማለት ነው። ለምሳሌ የእኔ ፋሚሊ ችግር ከፈጠረ እኔ እና እሷ አንድ ላይ ሆነን ነው ያን ችግር የምናየው። እኔ ለእኔ ፋሚሊ እሷ ለእሷ ፋሚሊ ከሆኑ አደጋ ነው ማለት ነው። እኛ አንድ እንሆንና ፋሚሊን ውጭ እናደርጋለን። የእሷ ፋሚሊ ችግር ቢፈጥር ለምሳሌ እኔ እና እሷ አንድ ሆነን ነው ችግሩን ከውጭ ሆነ ውጭ ነው የምናደርገው፣ ከእኛ ውጭ። ይሄ አንዱ ፕሮብለማችን ነው አይደለም ትዳር ውስጥ ያለ بዙ ቦታ